ክርስማስ ደርሷል እንዴ? ነው ግፍት እያዘጋጃችሁልን ነው። ቤቢ እኮ መጠጥ ላይ ቤቢ፣ ኧረ ግፍ ነው። ያለ መጠጥማ እንዴት ይረሳል ይህ ህዝብ። አሁን ብሬክ ላይ ነኝ። አቶ ሶስት ቤቢ። አይ ግድ ነው፣ ግድ ነው፣ ግድ ነው እንዴ። በዚህ ብርድማ ማስጠጠን ሳይበላና ሳይጠጣ አይቻልም እኮ። ባዲ ቢውልድ እያደረኩ ነው ቤቢ አሁን። ኧረ እሺ፣ ያንቺ ካልሽ ገንዘብና ገንዘብና እንትንተና በይ ምን አይ ያለመጠጥማ ህይወት እራሱ አጣፍ ሁለት ሺህ ነው፣ አይገፋማ አትሊስት ከሳምንት ቤቴን ሳይጠቀማ የዚህ ሀገር ስትረስ ተጨምሮ ሰው ተጨምሮ ማይቻለውን ጠጥቼም አልቻልኩትም። እንኳን ሳልጠጣ እሱ ግድ ነው። ግን አንዳንዴ ደግሞ ለተረኛ ሲ ጃምፕ እናርጋ አንድ ቅዳሜ አንድ ዓርብን እየዘለን፣ አይ ጥሩ እንግዲህ አየሽው የላኩልሽን ቪዲዮ ቅዳሜና እሑድ አጎራረስሽ ግን ማምዬ አንጀት ነው የሚያረሰው። በኢየሱስ እኔ እዚህ ሁኚ እና ፓስካል ምራቄን የመምጣው ነገር እንጀራ እያየሁ ዱሲ ነው በቃ፣ በከፍርፍሩ ጋር አይካን ኢማጂን የኢትዮጵያ እንጀራ ነው። ኧረ ማምዬ እሱን ነገር ግን ቆይ እደውልልሻለሁ። በቃ እንደዚህ አንዴ ከበላሁ አያምረኝም። እኔ ምግብ ቆንጆ ምግብ አንዴ ትበላለህ። ዛ ሴት ተመስገን ነው የነገታ። እኔም በፍቅር ሳልቻላችሁም በስድብ ይሻላችኋል እንዴ። ተንቀሳቀስ፣ ተበላ። አሁን የሚሳደብ ካለ እረግጣለሁ፣ ተዘጋጅ

ታነት እኖራለሁ ዛሴት አንዳንዱ ለሐምሳ ዓመት ያስባል። እኔ ህልሜ ብዙ ነው የሚልም ሚልም አይጠፋም ላይ የኔ ድሪም ማክሰኞ ጀምራችሁ ፈዛችሁበት እስከ እሑድ እንዴት ልደርሱ ነው? ጋይስ እኮ ነው እኔ የሚያሳስበኝ የእናንተ ማለት የአገር ጉዳይ ነው። እኮ ሂውዬ መላ ተንቀሳቀሱ። እስኪ ተንቀሳቀስ በቃ የእንደ ልቤ ካልተከፈታ አትንቀሳቀሱ። ግድ ቡና መጠጣት አይጠበቅባችሁም። ባለበት በታይም ዝም ብላ አንድ ግላስ ወይንም ይዘ መንቀሳቀስ ነው። ሴቱ ተንቀሳቀስ። ሰዓት የለውም ለመጠጥ። ወይንሽን ቀርተሽ መንቀሳቀስ ነው። እንደ ቫይ ስትረስ ውስጥ ነው ያለ ጋይስ። ክርስቶስን ነው የምላችሁ። አንዳንዶም ፍዝዝ ቅንዝዝ ብንዝዝ ዝብሎ የባጤ ቆጡን ያስባል። እኔ ስለዚች ነው ማስብ ስለሆኗ ታይም አንቺ በደና ጊዜ አብደሻለ። እራስን ወይ እራስሽን ወደ ዳር አስቀምጠሹ ነው ይሆናል እኮ እኔ እኮ የምታስቁኝ አንዳንዱ የመጣችሁ ሶስት መቶ ሰው ግን ምን እያረጋችሁ ነው እዚህ ተቀምጣችሁ ብላችሁ ጥያቄ ታደርጋላችሁ። እናንተም እኮ ትደመራላችሁ ነው፣ ራስሽን ሳይድ አስቀምጠሽው ነው። አንቺ ምኳ ብደሻ ኔኒ ቆንጆ ራስሽ እንደ ጤነኛ እያየሽው እንዳየው። አንዳንዱ ጎተራ ነው ብር አይጠገብም ይባላል፣ ትክክል ነው። አንዳንዱ እንደ ጎተራ ዝም ብለሽ ብትሞዩ አይጠቅሙም። ማሜ ምን ያስደስታታል ካልሽ ይሄ ነው በቃ የሚያስደስተኝ። እኔ እንደዚች በቃ ምግቤን በልቼ ሰላም አሳደርከኝ፣ ሰላም ቀናውለኝ፣ አምላኬ ምቀኛዬን አርማክ እንዳረቅልኝ እንደ ጂፒኤስ እንደ ጂፒንሳ የሴት ጀለሲ ወጋውት ይ እኔ ሁሌ ሰንደል ንተሰኩን ስለኩስ በልቤ ነው። ጀለሲ ጀለሲ የሆነ ሰው እያልኩ ነው የምለኩሰው። በቃ ስለኩሰው በአፌ አልናገርም። አሁን ግን ባፌ ልንገራችሁ። ሶስት ሰንደል ከለኮስኩኝ አንዱ ለመቀኛ ነው፣ አንዱ ጤናዬን ጠብቅልኝ ነው፣ አንዱ ተመልካቾቻችን ጥሩ ጥሩ ልብ ያላቸውን ጥሩ አርገቅፍ ድግፍ አርገህ እጠብቃቸው ነው። ሶስቱ ሰንደል ትርጉም አለው እኮ ሲለኮስ ዝም ብሎ መስሎሻል ጣ በተለይ እኔ ላይ ምቀኝነት ያሰበ ሰው ድፍት እንደሚል የጊዜ ጉዳይ ነው። የጊዜ ጉዳይ ያዙት፣ አይበረክትላቸው። እንባም ባም ባም ባም ባም እንዲላቸው ነው ማረገኝ። ይውይ የሴት ጀለሲነት ኦ ማይ ጋድ ሶ ክሬዚ ማን። አምላኬ ሆይ ሎ ቢየኔ ሚካኤል ላይ ብርክክ እንዳልኩት ሚካኤል ይ አደራ ለሰው ምቀኝ አታድርገ ለራሴም ጀለሲ እንዳልሆነ ፈጣሪ ወይ እንደው የሴት ምቀኛ አጥፋልኝ። በህይወቴ የወንድ ምቀኛ ስቅፍ አድርገሽ እንደው እንዲለቅሽ ታደርጊዋለሽ። የሴቱን በምንድን ነው የምናጠፈው? ኧረ ፈጣሪ አደራን አደራን። የልጆች አምላክ ሚካኤል፣ የሴት ምቀኛ እኔን በመጥፎ የምታየኝ እንደው እጥፍ ድርፍ አድርገ ስጣት ነው ምለዋው። ድሮ አትስጣቸው እንዲሆን እንደልባቸውን ነበር። አሁን ግን እቅፍ ድግፍ አድርገ እነዚህ የሴት ምቀኞች ያላቸውን እንደው አይበርክትላቸው። በቤታቸው የምቀኝነት ጥቅ ይግባ ይግባ ነው። ሪጆ እንደዚህ ጸልየንበትም አልሆነም እኮ ጊዜው። እንደዚህ ጸልየንበትም አልሆነም። ይህ ግባይስን የሴት ምቀኛ ያረቅላችሁ አምላኬ። ወይ ወይ ወይ፣ ወወወወወ። ትንሿን ነገር ባርክልኝ የኔ ጌታ፣ ሚሊዮን ቢሊዮን አታስመኝ። ለእኔ ለማሜ ይገባሻል ምትላትን ነገር አንተ ረዴት በረከት አድርገህ ባርክልኝ። ቀኔን አሳምርልኝ። ጠዋቴን ከሚያበላሽ ሰው፣ ደውሎ እንደው ገንዘብ የለኝም አበድረኝ ከሚል ሰው ሰውረኝ። ካለኝ እንድሰጥ ግን በጠዋት እንደው በፍቅር ባርከኝ እንጂ በገንዘብ ብድር አትባርከኝ፣ የእኔ ጌታ። ያኔ ስልኩ ራሱ ቻርጅ እንዲዘጋ አድርጊ። ኧረ ሰው ብሶበታል ዘንድሮ። ሰው ሁሉ እየተካካለ ነው። ቢ ኬርፉል ብያለሁ። ሰው ብሶበታል። አሜሪካን አሜሪካ ላይ ኢኮኖሚ ወርቋል ሲባል ሰው ብሶ እኔ ላይ ነው መሰል የወደቀ ሳስበው ሂዳችሁ ቸርች ላይ ስትሄዱ ነጠላ ለብሶ ለመሄድ ብቻ ሳይሆን በርከክ ብለሽ የአምስት ደቂቃ ብዙ ጸሎት አያስፈልግም። ይሄ አንድ ሰዓት ሙሉም ያተበትባሉ ድፍት ብለው እንደዛ አይሰማም፣ ፈጣሪ ራሱ አይሰማም። የአስር ደቂቃ የአምስት ደቂቃ ጸሎትሽን በቃ ሰላማውልኝ፣ ሰላም ቀናውልኝ ጤና ይሰጠኝ አምላኬ ሆይ፣ ያለችኝን ረዴት በረከት ስጥልኝ። ልጆች ካለች ልጆች በደም ሸፍንልኝ። አምላኬ ሆይ የሰው ፍቅር አብዛልኝ፣ ያየኝ የሚደነግጥ አድርግልኝ። ከጠላቴ በፊት አንተ ቅደምልኝ፣ የኔ ጌታ ጠላቴን አንተ ያዝልኝ። ወዳጄን እኔ ይዘዋለሁ እንደተባለ ቀኔን አሳምርልኝ። ለሊቴ እንደ ከወንድ ወመኔ ከሴት ከሴት ምቀኛ አርቀኝ አምላኬ። እትትትትት ከሚል ወንድ አቤት! አንዳንዱ ማቆ፣ አቤት አቤት አቤት አቤት አቤት መጅገቆ ነው አንዳንዱ አትጣለኝ የእኔ ጌታ። እዚያ ላይ ማሚቷችን ላይፍ ምን አለቻት? ምን አለቻት? ትዳር እያልክ ማገዶ ውስጥ ልትከተኝ። እያንዳንድ ትዳር ይህ ትዳር ነው በቃ ላይፍ እንደዚህ ነው። በቃ ላይፍን ጸጥ ብለህ ማዳመጥ ብቻ። ከወል እርክ በኋላ ያለ ትዳር አያስፈልግም። ሁል ብለህ ዝም ብለህ ላይፍህን የሚያደርግ ነው በሚያስደስት መንገድ

እቺ እች ናት የኔ ትዳር ቡናዬ ደስታዬ ፍቅሬ ህይወቴ። ለቡና ሚሊየም ቢከፈልስ ለቡና ሚሊየም ቢከፈልስ አንዳንዱ ቁጭ ብሎ ወሬ ያማበታል። እኔ ደስታዬን ነው ማይበት፣ ኢንጆይ ነው ማረገው። ጀበናዬ የኔ ናት፣ ቀጥቀጭ ጫርጋ ምታፈላልኝ የኔን ቀኔን አሳምርልኝ የኔ ጌታ። አቤት አንድር ከበር ከሴትም ከወንድም ቁጭ ብሎ ሚያይኝ እንደው ስልኩ ጭረረ ብሎ ቢሰበር ምን አለ አምላኬ። ጸል ስልካችሁ እንዲው ከእናንተ በፊት ወርቆ ይሰበር። አንደር ከበር ቁጭ ብላችሁ የምታየው ሰዎች አይለፍላችሁ፣ ዘንድሮ ተነስቼባችኋለሁ። አንደር ከበር ቁጭ ብሎ የሚያይ ወጋው ጭረር ብሎ ስልክሽ እንዲው ለቢል ሊዳርግሽ ዝምታኛ አንደርከበር ወጋው በብርድ ልብስ ልብስ ተጠቅልለ በብርድ ልብስ ተጠቅልለ ከዛው አፍሪካ እስከ ዝምታ ሙል ወጋው፣ ወጋው ከሴት እስከ ወንድ ስልካችሁ ለቢ ዳርገው ተሰብሮ ትዳሪ ይላል ወንዱም እኮ እንደዚህ አድርጎ ማፍላት ጀምሯል ዘንድሮ ወንዱም እንደዚህ አድርጎ ብቻ አላያችሁትም እንዴ ያን ከጀርመን ነው ከምን ያስገባሁት ልጅ እንደዚህ አድርጎ ሁለት ልጅ አለኝ ትዳሬን ፈትቻለሁ አለ ድንቹን በስጋው ጨቅ አድርጎ ሰርቶ ዘይቱ ጥልል እስከሚል ድረስ ቡናውን እንደዚህ አድርጎ ጭሱን ጨጨስ ዳቦውን ትቅ ዳቦ አቀርቦ እንዲህ አረፍን ነው አረፍን በቃ ዘንድሮ ከትዳሪ ካልተስማማ ኢንጆይ ማድረግ ነው ላይ ላይፍን እንደዚህ ደናቁርት አባቴ እዚህ ላይ እኮ ጫላ ካለ ዛ ሴት ምንም አያስፈልግ። እዚህ የሚባለው ጌም ይልክብኛል ባጫውተው ደስ ይለኝ ነበር፣ ግን እናንተን አንድ ፍላወር ሁለት ፍላወር እያልኩ ልቤ ሲደርቅ ቡናይን ልጠጣ አዚክ። ይቅርታ ብራዘር፣ እኔ ቤት እኮ ችስታ ነው ያለ። አንዳንዱ እንኳን ባላፍት ጥራ ብለ እናቴ ተንደርድረው ሊደፉ ነው የሚዘጋጁ። ዘንድሮ ሌላ ቀን ትሰጠኛለ። ያዘው ብራዘር እስኪ ዳቦ ላምጣ። አፌ ላይ ጣል አድርግ። ሻይ ሲቀርብ ዳቦ ግድ ነው። ዳቦ ስለ ሀገር ቤት አይደለም ትልቅ ድፎች ዳቦ አትጠብቅ። ትንሽ በመጠኑ ነው የሚቀርብ። ዘሪውን አል ነገር ደስ አይል። ጋይስ፣ አምላኪ እስቲ ቀኔን አሳምረው። እንደዚህ አቤት፣ አቤት፣ አቤት፣ አቤት እናንተን ማሽተት ነው እንደዚህ። በዚህ ወስ በስክሪን፣ በስክሪን ማሽተት ነው እናንተን። ካለ በጊፍት ከሌለ በእጅ ታፕ ታፕ አድርግ። ምን እያደረጋችሁ ነው? ሴቶቹ እጃችሁ የት ላይ ነው? ተንቀሳቀስ። እኔ የመሰለ ባይ የትም አይገኝም። በደረቁ ነው ሌላ ቦታ ምዞር። አሰይ ጋድ ቆንጆ ምግብ በልተህ ቡና ጠጣናት እንትኑን ታውቋለ። ፊሊንጉን አልጋ ላይ ስትወጡ ብቻ ፊሊንጋችሁ የምትረኩ ሰዎች ቡና ጠጣና አየው ስሜቱ ምን አይነት እንደሆነ፣ የት ነሽ እያለ ልቡት ትምድል ነው። ሴት ነው ወንድ? እስቲ ቆይ ወንድ ከሆንክ ነው የምነግርህ። ለሴቱ ምን አስነገረኝ? እኔ ወንድ ነህ የምጠይቀኝ። እሙ የት ነሽ ይለኛል አስሬ። የድሮ ጅንጀና እሙ የድሮ ጅንጀና ቆንጅት

ወርክ ፐርሚዝ አ የሜሪላንድ ሰው ችጋር አለው። ሜሪላንድ ቨርጂኒያ ችጋር ነው ያለ። ሌላ የለም። አየሁት እኮ ባለፈው። እጅ እኔ ነኝ የከፈልኩ፣ ከፍ እስከ አፍንጫዬ ምንም። አይ ዶንት ኖ ሜይ ቢ ያለችሁን አላወቅኳቸውም። ችግር ብቻ ነው ያለው እዛ ቨርጂኒያ ችግር ሀብታም ካልሆንኩ በስተቀር አልመጣም። እዚያ አካባቢ ቢኮዝ ከፋይኔ ነኝ ኤቭሪዴይ ሶ አይ ካንት። እረ አለሁልሽ ይላል። እንዴት ነው ገብታችሁ እዩት እስኪ። ይሄን ሰውዬ ለክፉም ለደጉም ፈጥሮ መዳኒት ነው አለማየሁ። አለማየ ስም ደግሞ እንደኔ ይረዝማል። አባቴ አንድ ላይ ነው እንዲወጣልን ስማችን ሁሉን እሸፍናለሁ ይላል። አበሻ ቤት አበሻ ሄዳ አንድ መጠጥ ያዛል። ከዛ ቁርጥ ቤት ነው የሚሄድ። የቱን? የትኛው መዝናናት ይሄዳሉ ብለ ነው? ምንም የለውም ይላል። ጂጂ እኮ ጎንደር የሆነች እንኳን ሆነች። ሮዝዬ፣ አሁን ስለ እኛ ነው ማውራት ያለበት። ይህኔ መሰለ ባይብ ላይ ጅጅ ጎንደር የሆነች ተብሎ አሁን ይወራል። የወሬ ጥማት እንደው ያንቺ ነው። ግን ፎቶ ቆንጆ ትመስያለሽ። የቆንጆ ብላሽ ወሬ የደረሰበት አትረሽ እየተኮረኮምሽ ህይወትሽን ሁሉ ሰፈር ለሰፈር ለማማደጅት ነው ለትዬ ማንጤ ወሬ ስታመላለሽ የኖርሽ ልጅ። ፎቶች ቆንጆ ነው ትመስያው ነው የሌላ ሰው ፎቶን የተጠቀምች። እስቲ ዘሪውን ገብተ እያት፣ ደገም ደገም ያለ ፎቶ ካላት የእሷ ነው። የሌላ ነው ያስታውቃል። ይህ አንዳንዱ እየቀነጣ ሰው ቤት ሲሄድ ቡና ሲጠጣ ይታችኋል ጋይዝ። አንዳንዶች ሲጠጡ ሰው ቤት ስነ ስርዓት ተይዞ ተሞቶ እኮ ነው። አትገርምሽም ግን ግንች ማሜ ስለእውነት በጣም እኮ ነው የምትገርምኝ። እዛ ኢትዮጵያ ሄደ አንዱን አግብታ መጣች፣ እሱማ አልተሳካላትም ነው። ይሄም የልጆቹ አባት ጥሏት ሄደ። አሁንም አይን መጠጥ ትጠጣለች፣ እንደውን አሏዋን እያዞሯት ነው። በጣም እኮ ነው የምትገርምኝ። እስኪ እሱን ቆርስ አትቀርቢ ትላለች። መሀል ላይ ደግሞ እንደዚህ ደ ያኝ በየሰው ቤት ከዛ ደግሞ እንዴት ታረጋለች? የውላቱ ሲል ሚገርምሽ፣ ባለፈው እለት አክለብ ሄዳ ነበር አሉ አንዱ መጠጥ ደፋባት። ደግሞ እንኳን አቀመሰልኝ እንደው ጠግባ ነበር። አንዳንዴ እኮ ለጌታ እንደገና፣ ይሄ ቆንጆ ቡና፣ ቆንጆ ቡና ፈላሽልኝ የኔ እናት ቴንኪሶ። በጣም ነው የሚገርሙኝ። በጣም የሚገርሙ ቤተሰቦች ናቸው። በቃ ኤብሪዴይ፣ በቃ እዚህ ቴክታክ ላይ እኔ እኮ የሚገርሙ እናት አባቶቻቸው ግን ምንም አይላቸው። አይ ማሜ እኮ ጎበዝ ነበረች ትላለች ስችኛይቷ ሾኳካ ደግሞ ቡና የጠራችው። አይ ማሜ እኮ ጎበዝ ነበረች ሰውን የቀየራት እዚህ አንዳንዱ ሰው የሚዲያ እኮ በጣም መጥቶ እውነት ነው የተናገርኩ ማንካውን ሰበርከው። አረ እንደው በዚህ ደመቅ ትሪ፣ ትልቅ ትሪ በዚህ በሚዲያ ረረረረ ዕቃ መልስ ዕቃ መልስ ዕቃ መልስ እውነት ተናገርኩ። ይኸው ማንካው ት ከሁለት ማን ማንካ ወጭ ብቻ እኮ ነው እዚህ ቤት ያለው እንትን አለች ቡና የጠራችው እንደው፣ ማሜ እኮ ጥሩ ሰው ነበረች። ህዝቡ ነው ያበላሻት እ አታቂያት ኢትዮጵያ ሄዳ አገባው ብላ አንድ ልጅ ነበር። እንደሱ እንደናርጋ ነው በቃ እሱም እዚሁ በቃ ቴክታክ ላይ ይውላል። እሷም እዚሁ አታካዝ ባይና በኋላ ሁን ጥለች እስቲ ሁለተኛውን ብላ ትነሳለች።

አሁን በጨላ ነው የሚጠነቆረ፣ ጨላው ዶላሩ ታመጣዋለ። እንደዚህ ቤንጃሚን ፍራንክሊን ፊት ለፊት ታመጣለን። ይሄ ቤንጃሚን ፍራንክሊን ወደ አስር ሺህ ብር ሊቀየር ይችላል አይችልም በሚለው ነው የምንጠነቁ። ልጅ ያነቁ ሶስት መንግስት የበላ ጥንቁልና ነው አባትዬ። ምድር ላይ ቆይታል። በዚህ አየው፣ በቃ አንተ አትሆንም። አንደር ከበር ብትመጣ እንደው ምድር ላይ እንደቆየና ሶስት መንግስት እንደበላ አየው፣ አትሆንም በዚህ ዘመን ዶላር እየፈረጠጠ በብሩ በሚሄድበት ሰዓት ጠንቁልና። ቆይ እስኪ ግን ልይላችሁ፣ እስኪ ግን ቡናው ሲፈላ እስኪ ቆዩ። አንዳንድ ዛፉና ደግሞ በስራችን መጣች እንዳይሉኝ፣ ተሰርቶም አልተቻለም። ጠንቁለን እስኪ እንየው እዚህ አካባቢ በእኔ በቤንጃሚን ፍራንክሊን ነው ከጠነቆር አለ ሸልቀቅ ብሎ ሲወጣ እራሱ እንዴት ደስ ይላል። ውበቱ ችን ለአንድ ሰው መስጠት ፈልጋለሁ። ኢትዮጵያ ለሰው ኢትዮጵያ ላለሰው ቀኑን ማሳመር ፈልጋለሁ። በቤንጃሚን ፍራንክሊን ነው ማየት መጀምረው እኔ በቡና ሳይሆን፣ ይሄ ዶላር ወደ ስንት ሊቀየር ይችላል ዛሬ ብለን እንሰብና እና እናስብ እስኪ። እየገባችሁ እየገባችሁ ማለት እየገባ ስልህ እየገባ ሪኩዌስት፣ ልክ አላልኩም? ፍላወሩን እያወረድክ እንደ ማጅክ ማድረግ እንችላለን ይሄንን እናንተ ያያችሁት ነገር እረቤት በረከት የለውም የለውም። አሁን ዛሬ ይጠፋል። አያችሁታ አይታችሁታ አይታችሁታ ለኔ ለኔ ሙዚቃው ነው ለኔ ለኔ ያም ለኔ ለኔ ከታች ለኔ ለኔ ዳን ዘሪው ሙዚቃውን ነው ለኔ ለኔ ያም ለኔ ለኔ ለኔ ያም ለኔ እሷም ለኔ ያም ለኔ ያችም ለኔ በቅድ የተቀመጠ ብር ነው ታቅዶበት ተጸልዮበት የተቀመጠ ብር ነው። ይሄን እኔ ምራሴ ሁለት መቶ የሚያደረግልኝ ፈልጋለው። ፍላወሩን እያወረደ እዛ ላይ ጎሉ ላይ ያለውን ፍላወር ጨዋታ ለእኔ ለእኔ ይላሉ። ሙዚቃውን ነው አንድ ንስ ማይ አሰላም አሊኩም ብርቄ ይላላሉ። ልበርከ ቅንብሽ ምቀኛ ሲድ ምን አባሻ አናደለሽ? ዝም ብለሽ አትጫወችም። ይልጥ ይልጥ ነው በቃ የከፋው ነው። ያለ ሴንሴቲቭ ሰው ይበዛል እዚህ አሁን። ዝም ብለሽ አትጫወ አትጫወችም ምን አናደለሽ? ሌላው እየሳቀ ነው። አንቺ ምን አስከፋሽ? አየሹ፣ ወደቀ አየሹ አየሹ አየሹ ወደቀ። አዎ እንደዚህ የሳቁ ፍቅሮቼ፣ ማልቀስ የፈለገ ማልቀስ ይችላል። እዚህ ቤት ዘጭ ነው ጨዋታ። ቡና እየተፈላለ ጭስ እየተጨሰ አዝም ድንዛዜ እያባረን እኮ ነው ያለ አሸበል ገዳ